ዮሐንስ ወንጌል ምዕራፍ ስምንት ከቁጥር ሦስት ላይ እንዲህ ብሎ ይናገራል። የኦሪት ሕግ መምህራንና ፈሪሳውያን በምንዘራ የተያዘች ሴት አመጡ፣ በሕዝቡም ፊት አቆሟት። ኢየሱስ እንዲህ አሉት፣ መምህር ሆይ፣ እቺ ሴት ስታመነዝር ተያዘች። ሙሴም እንደዚች ያሉ ሴቶች በድንጋይ እንዲወገሩ በሕጉ አዟልና፣ አንተስ ምን ትላለህ? አለት። ከጎን ያለውን እባክ እንካና ገዳይ አባት የለኝም በለው። ባክ በጣም ይገርመኛል እና እነዚህ ሰዎች የሙሴንም ህግ ስለሚያከብሩ ብቻ አይደለም። ህጋቸውን ወጋቸውን በጣም እጅግ ብዙ ህግ ከስድስት መቶ በላይ ህግ ወግ አላቸው። ከእግዚአብሔር ቃል ይልቅ ስለ ራሳቸው ህግና ወግ እጅግ ይጠነቀቃሉ። ስለዚህ ምንድን ነው የሚያደርጉት? እነዚህ ሰዎች እጅግ ትኩረት የሚያደርጉት ከማይታዩየው ዓለም የምሰራውን የእግዚአብሔር ነገር አያዩም። በሰው ስርዓትና በሰው እጅ የምይደረገውን ነገር ብቻ ይመለከታሉ። እና የእግዚአብሔርን ቃል ይያ የሚያከብሩ ይመስል ስለ እግዚአብሔር ቃል ተቆርቋሪ ይመስል አንዲት እህት የሳተቱን እህት አገኘዋት ስላል፣ ተመልከቱ ለምንድነው እሷን ብቻ ይዞ የመጡት? ለምንድነው እሱን ይዞ ያለመጡት? እቺ ሴት እውነትም አድርጋ ይሁን ወይም እቺ ሴት ያንን ነገር የምታደርገው ብቻውን አይደለችም፣ ተቃራኒ ጾታ ሌላ አለ። ስለዚህ አብራ ነው የምታደርገው። ብያዙ ሁለቱ ነው የሚያዙት። ግን ነገር ግን ክፋታቸው ምንድን ነው? ዋና ታርጌት ያደረጉት ስለ እግዚአብሔር ቃል ብቻ ሳይሆን የሰማይ አጀንዳ የሆነውን ሰማንና ምድርን የፈጠረውን እግዚአብሔርን ራሱ ኢየሱስን ለመፈተን ብሎ ያደረጉት ነው። ግን የኔ ጌታ ፍጹም ሰው ሆኖ ቢመጣም እሱ ራሱ እግዚአብሔር ነው። ምን እንዳሰቡ ቀድሞ ያውቃል። ምን ለመስራት እንዳሰቡ ቀድሞ ያውቃል። ኧረ አንድ ሰሜን በልባኬ እስኪ እኔ ቀድሜ ነው የሚያውቀው በልባ እንዲህ ናችሁ ብሎ መልስ አልሰጣቸው። እንዲህ ናቸው ብሎ ውስጣቸውን፣ ልባቸውን እንዲህ እያየ ነው። ሰው ፊቱም በመስጠት እንደሚያይ ውስጣቸውን ያያል፣ ልባቸውን ያያል። ወደዚህ ከመምጣታቸው ወደ እሱ ከመምጣታቸው በፊት ያቃል። እግዚአብሔር የሰራቸው ራሱ ስለሆነ ራሱ እግዚአብሔር ነው ኢየሱስ እና በደንብ ጠንቅቆ ያቃል። ሲመጡም ያያል። መጥቶ ያችን ኢትም ሲከሱ ያያል፣ ያቃል። ምንም አላለም። እሱ ጥበብ ነው። እሱ ዕውቀት ነው። እሱ የዕውቀት ሁሉ ምንጭ ነው። እሱ የጥበብ ሁሉ ምንጭ ነው። ሁሉ ነገር እሱ ጋ ነው ያለው። የነገር ሁሉ ባለበት እሱ ነው። ዝቅ ያለና አንድ ነገር ብቻ መዘሰ ከናንተ መካከል አለ ኃጢአት ያልሰራ ሰው በድንጋይ ወግሯት ይግደላት ብሎ ቃል ሲሰጥ እንዲህ ጎንበስ ካለበት ቀና ሲል እነዛ እሷን ያመጡ ሰዎች አልተገኙም። ለመሰላችሁ እነሱ ለሱም ተቆርቁሮ የሱን እውነትነቱን ምናምን አይደለም። እሱን ምንድነው ለመፈተሽ ነው እሱን ለመፈተን ነው የሚመጣው። የተኛም ነገር እየሳለኝ እየሳለኝ አረ በጌታ በኢየሱስ ስም፣ አረ አንድ ሰሜን በኢየሱስ ስም ስለት እንደኖረኝ ነው የሚያረገኝ። አምትላለህ ኢየሱስ ጌታ ነው። ይሞርድሃል። አንቺ ክርስቲያን፣ አንተ የጌታ ሰው፣ አንቺ የጌታ ሴት፣ የሚመጣው ፈተና ሁሉ አንቺን ይሞርድሃል። አንቺን ይሰርሃል። አረበ ጌታ በኢየሱስም የዛገ ነገር በላይ ይችል አይኖርም። እየመጣ አንቺን ያድሳል። ይህ ጥያቄ አንተን ያድሳል። ያ መከራ አንተን ያድሳል። ለምን ቢባል አንተ ጋር አንቺ ጋር የሚመጣው ለመፈተን ነው፣ ለክፋት ነው፣ ለመወቀብ ጥያቄ ውስጥ እንድትገቢ ወይም እንድገባል። ግን የሚመጣው ነገር አንተን ይሰራል፣ ይገነባል። ትንሽ ምታ ከሆነ ትልቅ እንድታ ያደርጋል። ትንሽ ምታስብ ከሆነ ትልቅ እንድታስብ ያደርጋል። አረ አንድ ሰሜን በጣም ምተኛ ከሆነ እንድታበቃ ያደርጋል። አንድ ሰሜን የሰሰም በጣም ይገርመኛል። ለዚህ ቃል ራሳቸውን ሰጥተው ለዚህ ቃል ለእግዚአብሔር ቃል ተቆርቁሮ አይደለም ታመነዝር አይተናል። ሙሴ እንደዚህ የሚያደርጉትን ካገኛችሁ፣ እንደዚህን ህግ አውጥተዋል። አንተ የሙሴን ህግ ትሽራአለ ወይስ ምን ተደርጋል? ለሰው ልጅ የእግዚአብሔር ምስጢር ከገባ የሰው ልጅ እጅግ ጀኝት ነው እጅግ ትልቅ ነው። የእግዚአብሔር ምስጢር ለሰው ልጅ ካልገባ እንደ ሰው አስከፊ ፍጡር የለም። አስከፊ ነው ሰው የእግዚአብሔር ምስጥር ከገባው እንደ ሰው መልካም ፍጥረት የለም። ለምን መሰላችሁ? በእግዚአብሔር መልክ መልክና በእግዚአብሔር አምሳል የተፈጠረ ነው ሰው። ከዛ ውጭ ሲወጣ አጋንንት ነው የሚሆነው። የአጋንንት ስራ አስጋጅ ነው የሚሆኑ። ንግግሩ አይጥምም፣ አስተሳሰቡ አይጥምም። አንዳንዴ ንግግር ሲባል አንድ ሰው አፉ አውጥቶ የምናገር ቃል አይደለም። በውስጥ ላይ ቤስ መሰረት ሆኖ የተቀመጠ ምንጭ አለ። ዛሬ ምንጩን በኢየሱስ ማደርቀዋለሁ። ሰው ሆኖ ሳለ ሁልጊዜ ዋ ማኖፍቃድ እያለ ዝቅ ብሎ ሰው በየ መልኩ በየከለሩ፣ በየቁመቱ፣ በየአይነቱ የራሱ የአኗኗር ስልት አለው። በየቤቱ ንግግር እኔ እንደምናገረው ሌላ ላይናገር ይችላል። አንተ እንደምትፈጥነው ሌላ ላይፈጥን ይችላል። አንቺ እንደምትናገር ሌላ ላይናገር ይችላል። እሱ አይደለም ክፋቱ በውስጥ የፀነሰ ምህረት ማያቅ አያችሁ፣ ምህረት የለውም። እንደዚያ ነው ሰዎች ምህረት የላቸውም። አማታ ምህረት የላቸውም ክፋት ብቻ ነው። ዛሬ እግዚአብሔር አምላክ አንድ ሷንበል ምንጭን አደርገዋለሁ በአንተ ለሰበብ እየፈለገው በአንቺ ላይ ሰበብ እየፈለገ በዛም በዚህ በጌታ በኢየሱስ ክርስቶስም በአንተ ላይ የሚወረወር የተኛም የክፋት እጅ፣ የተኛም የክፋት ምላስ፣ የተኛም የክፋት እግር በአንድ ቃል አሰርኩ። የእግዚአብሔር ቃል በኃይልና በስልጣን ስትማሩ የቃሉ ዕውቀት የቃሉ ምስጢር ሲገለጥላችሁ እናንተ እጅግ በዚች ምድር ለባለጠጋ መሆናችሁን ታውቃላችሁ። የቃሉ ምስጢር ካልተገለጠላችሁ ሁልጊዜ የምትመለከቱት ከሰማይ በታች ያለው ነገር ሁሉ ምድራዊ ነገር እየተመለከታችሁ የከለም ቤትና የከረት ኑሮ እየመዘናችሁ ከራሳችሁ ጋር ኮምፔር እያደረጋችሁ ትኖራላችሁ ግን ሰማይ ሲገለጥ፣ ለአንተ ሲገለጥ፣ ለአንቺ ሲገለጥ ያንን ለ የምታየው አረበጌታ በኢየሱስም ከደመና በላይ ታያለ ከሁኔታ በላይ ታያለ

እያየ እያለፍክ ዳሉ አንተ አምናትልም የአንተ ጠላት እዛ ባለበት ይጠብቃል። አንድ ሰው አልፌ እሄዳለሁ በለው ድገምና አልፌ እሄዳለሁ በልሴ አልፌ የምትሄድበት የእግዚአብሔር ኃይል በላንተ ላለ የእግዚአብሔር ምስጢር በኃይል ሲገለጥ የእግዚአብሔር እይታ የእግዚአብሔር ፎከስ ባንተ ላይ ሲደረግ፣ ወዳጄ በጌታ በኢየሱስ ክርስቶስ የማይገዛልን ነገር የለም። ጠላት ይዋረዳል። የመጀመሪያ የሰው ልጅ ማደግ ያለበት ባስተሳሰብ ነው። ባስተሳሰብ ያላደገ ሰው የመጀመሪያ ለእግዚአብሔር ቤትም ለእግዚአብሔርም ለራሱም ለቤተሰብም አይሆንም። ለሰው ልጅ መደረግ ያለበት የመጀመሪያ ሰው ቆም ብሎ ማሰብ ያለበት እኔ ማን ነኝ፣ ራሱን መጠየቅ አለበት። ራሱን የሚጠይቅ ሰው ወደት ወደ ከፍተው ይገሰግዛል። ራሱን ያልጠየቀ ሰው ሁል ጊዜ በቃ። ወዳጆችም ብዙን ጊዜ ሰው ስለ እናንተ የሆነ ነገር ሲሰጣችሁ የሆነ ነገር ሲሰጣችሁ ከማልካምም ከክፋትም ጎን ይሰጣል። ነገር ግን ያንን ተቀብላችሁ ሚዛን ማድረግ አለባችሁ። ሚዛን አርጋችሁ ምንድን ነው የምታደርጉት ሚጠቅማን ትቀበላላችሁ፣ ማይጠቅመውን ወደዛ። ሰውን አይደለም ሀሳቡን ነው። ሰው አይገፋም። ሰው በእግዚአብሔር መልክ የተፈጠረ ነው። ሀሳቡን ነው የምትመቱት። አያችሁ፣ ጴጥሮስ ኢየሱስ የእግዚአብሔር ልጅ ከመጀመሪያ ካስተማራቸው ከደቀ መዘሙርት የመጀመሪያ ነው። የእግዚአብሔር ሐዋርያ ነው። ታላቅ ሰው ነው። እግዚአብሔር የሾመ ታላቅ ሰው ነው። ታላቅ ታላቅ ሰው ነው። ነገር ግን እሱ የነበረባት ዓለም ኖርማን ነው። ኢየሱስ አብሮ ከእሱ ጋር ወክ ሲያደርግ አብሮ ወክ ያደርጋል። እያንዳንዱ ነገር ያያል፣ አብሮ ይንቀሳቀሳል። የኢየሱስን ሀሳብ ይቀበላል፣ ይናገራል። በእውነት ታይም ላይ ግን የሆነ ነገር ተፈጠረ። አያችሁ፣ ኢየሱስ እንደሚሞትና እንደሚሞትና ደግሞ እንደሚነሳ በሶስተኛ ቀን እንደምነሳ ሲያስረዳው ስናገረው ኖኖ ኖ፣ ለምን መሞት የለብህም ጴጥሮስ። በራሱ ልክኑ ያሰበው ኢየሱስ አምላክ ነው፣ እንደ አምላክነቱ ነው። በዚያን ሰት እግዚአብሔር ልጅ ኢየሱስ ራሱ እግዚአብሔር አንተ ሰይጣን ኳላ የምንበል ዞር በል ያለው ጴጥሮስን አይደለም በውስጡ የሚናገረውን መንፈሱ ነው ያለው በዚህ በስጋችሁ የሚሰራ መንፈስ አለ ሁለት ነገር በሰዎች በሰው ውስጥ ማለት ሶስት ነገር በሰው ውስጥ አለ አንደኛው ነፍስ ነው ሁለተኛው መንፈስ ነው ሶስተኛው ስጋ ነው እያንዳንዱን ነገር የተሸከመ ማን ነው ስጋ በሰው ስጋ ውስጥ ነው መንፈስም ነፍስም ያለው

የእግዚአብሔር ቃል ስናገር የስጋ ስራ እየተገለጠ ነው ይላል። ደግሞም የመንፈስ ፍሬዎች አሉ ዘጠኝ የእግዚአብሔር ቃል ይናገራል። ከየተኞቹ ውስጥ ነን? ው ሰው አሁን ዝቁጭ ብሎ ሌላ ነገር ማሰብ ከጀመረ ስጋ ውስጥ ሆኖ ነው። አሁን እኔ ከምናገረው ከእግዚአብሔር ቃል አብሮ ምግ የተገናኘ ሰው መንፈሳዊ ሰው ነው። አሁን ራስን መፈተት ትችላለን።

ምናምን ሰዓት ምንም አት አንድ ሰው አገሬ በሰማይ ነው። በል አሜን፣ በሉ ትርፍ የከለከላችሁ ወዳጆቼ፣ አጋንንት አይደለም ሰውም አይደለም፣ ሀሳባችሁ ነው፣ አስተሳሰባችሁ ነው። ዛሬ አስተሳሰብ ለውጥ ይሆናል። አረ አንድ ሰሜን በሉ። በኢየሱስም እንደዚህ ጻፍትና ፈሪሳውያን ሀሳባቸው የደረዘዘ አምራቸው የዛገ እይታቸው የታወሩ የሰማይን አምላክ ራሳቸውን የሠራው እግዚአብሔር ልጅ ኢየሱስን ለመፈተን ሲመጡ በአንድ ቃል በአንድ ቃል አንበሱ ብሎ ቀና ብሎ እስከሚያደርስ የለም ሜቢ አብሮ የተኛት ከነሱ አንዱ ሊሆን ይችላል። አየህ ብዙ ጊዜ የምናደርገውን ነገር አናይም። የሰውን ብቻ እንመለከተ፣ የሰውን ብቻ እናውራለን። ከዚህ በኋላ የሰው ከማውራታችን በፊት የራሳችን ዞር ብለን እንመልከት። አንድ ሰሜን በል። እከለት እንደዚህ ነች፣ እከሌ እንደዚህ ነው ከማለት ይልቅ እኔ ማን ነኝ? እኔ የት ነኝ? የእናንተ ውስጣዊ ማንነታችሁ በእግዚአብሔር ቃል ያላነበረ ከሆነ፣ ያልጠነከረ ከሆነ ሁል ጊዜም በመንቀጥቀጥና በፍራት ውስጥ፣ በድህነት ውስጥ ትኖራላችሁ። እያችሁ ግን ውስጣችሁ በእግዚአብሔር ቃል የተነከረ ክብረ አገሬ በሰሞኑ እንደምትለው ጣንከረካውን ግስ ወዳጀ ምንም ቢመጣ አሰማም አሜን በል። የመጣ ሁሉ ይኸው ይመጣል እኮ ያልፋል። ያልፋል እኮ ማምጣቱ አይቀርም። እሱ ያልፋል፣ አንተ ግን ትቀጥላለህ። አንዱ ሰው አሜን በል። በኢየሱስ በጣም ይገርመኛል። ኢየሱስን ሊፈትኑ ሲመጡ ኢየሱስ የሰጣቸው መልስ ነበረ። ኢየሱስ ሕጋቸውን ሊሽር አልመጣም ግንና የነቢያትን ቃል ለመሻር የመጣው አይምሰላችሁ ለመፈጸም እንጂ ለመሻር አልመጣውም፣ አለ እና ደቀ መዛሙርታቸውን ከሄሮድስ ወገኖች ጋር ወደ እርሱ ልከው እንዲህ አሉት፣ መምህር ሆይ አንተ እውነተኛና የእግዚአብሔርንም መንገድ በእውነት የምታስተምር እንደሆነ፣ ለምን እንደሆነ ለማንም ሳታዳላ ሁሉንም በእኩልነት እንደምትመለከት እናውቃለን። ነገር ግን ይሉና ምን ይላሉ? ወይም ንገረን፣ ምን ይመስልሃል? ለመሆኑ ለቄሳር ግብር መክፈል ይገባል ወይስ አይገባም። ኢየሱስ ግን ተንኮላቸውን በመረዳት እንዲህ አላቸው፣ እናንተ ግብዞች፣ ለምን በነገር ልታጠምዱኝ ትፈልጋላችሁ ወይም ትሞክራላችኋል? እኔ የእናንተን ሀሳብ ቀድሜ ያውቅ ያለዋል? የመጀመሪያ ይህግ ሊሽር አለመጠውም። ለቄሳር ግብር ይገባል አይገባም፣ እናንተ ታውቃላችሁ። ምንድን ነው? የቄሳርን ለቄሳር፣ የእግዚአብሔርን ለእግዚአብሔር። በቃ ይህን እያወቁ ሀሳባቸውን ቀድሞ አወቅ። እስቲ እግዚአብሔር ሀሳብን ቀድሞ ያውቃል በለው የእናንተን ኢኮኖሚ እያደቀቀ ያለ በውስጣችሁን የተቀመጠ የትምት መንፈስ የተገለበጠ ይሆናል። ያለማመን መንፈስ የተገለበጠ ይሆናል። የርኩሰዝ መንፈስ የተመታ ይሆናል። የጥላቻ መንፈስ የተመታ ይሆናል። የቅናት መንፈስ የተመታ ይሆናል። ያለ መግባባት መንፈስ የተገለበጠ ይሆናል እና በዚህ መንፈስ ከወጣችሁ እግዚአብሔር አምላክ በዘመናት መካከል ሁሉ አርበኛ ያረጋቸዋል። እሳቱን በኢየሱስ ትለብሳላችሁ። እስቲ እሳቱ በኔ ላይ አመን ትላላችሁ። ሽንፈትን መቼም አትለብሱም። ድርብ ክብር ያገኛችኋል። ድርብ ሰላም ያገኛችኋል። የኢኮኖሚ ለውጥ ይደረግላችኋል። የጤና ለውጥ ይደረግላችኋል። አንድ ሰው አሜን በል። በኢየሱስም፣ አንዳንዱ በክብር ወደ ላይ ይተኮሳል። በኢየሱስም፣ እስቲ አንድ ሰው አሜን ይበላ። ወደ ክብር ትሄዳለህ፣ አትቀርም። በኢየሱስም፣ እስቲ አስባለሁ፣ አልቀርም በሉት። ትገሙና ተናገሩ። እስቲ አስባችኋል፣ አስባችኋል ወደ አሰማችሁ ትገዘግዛላችሁ። ዘገየብኝ እንዳትለው ቆየብኝ እንዳትለው። አረ አንድ ሰሜን በልበየሱዝም በኢየሱስም ከጎን ያለ ሰው በመቆየቴ እንጀራ እየበላ ነው በለው። በመቆየቴ አልሞት ግን በሉት። ሃሌሉያ በመቆየቴ ህይወት እያገኘ ነው። ያንተን የሚያበላሽ ዛሬ ይበላሻል። አንዳንድ የእግዚአብሔር ምስጢር ካልተገለጠ እግዚአብሔር አዘገየኝ እንትራ አዘገየኝ እክልት አዘገ እክልትም እከለም ያንተን ነገር ማዘገት አይችልህም። አንተ ዋናውን ይዛል። በትክክል ተራመደ፣ በትክክል ውጣ። የእግዚአብሔርን ንጠበቅ። በመንገዱ ውጣ፣ በመንገዱ ግባ። እግዚአብሔር የሰላሞችን ጉልበት ይመታል። እስቲ የኔ ጌታ በልሴ። በኃይልና በስልጣን በልሴ። በኔ ላይ ይሰራል በልሴ፣ በልሴ። አመት ትላላችሁ። የኢኮኖሚ ለውጥ ይደረግላችሁ። የጤና ለውጥ ይደርግላችሁ። የቢዝነስ ለውጥ ይደርግላችሁ። የስራ ለውጥ ይደርግላችሁ። የእይታ ለውጥ ይደረግላችሁ። አረ አንድ ሰሚን በልበየሱስም ሁሉም እጁ ከፋርግና አባቶ እይታዬን ለውጠኝ በለው። እምነት ጨምርልኝ በሉት። የእምነትን ኃይል ጨምርልኝ በሉት። አመትላላችሁ የእምነት ኃይል ሲበዛ የሌላውን ወደ መኖር ታመጣላችሁ። የእምነት ኃይል ሲጨምር ስጋ ሳይሆን ብርታት ያገኛቸዋል። እስቲ አንሱ አሜን ይበል። የተኛውም ዱላ ካላችሁ ለት ተነሳ። ልይዛችሁ መጣ። በኢየሱስ ዛሬ ተጠመደ። አሁን ተያዘ። እስቲ ጠላት ተያዘ ይበለ